ዛሬ ጠዋት በዶክተር ደብረጽዮን የሚመራው የህወሀት ቡድን ስራ አስፈጻሚዎች ፕሬዚዳንት ጀኔራል ታደሰ ወረደን ጠርተው ማነጋገር እንፈልጋለን ብለው ውይይት መቀመጣቸው ታውቋል። ስራ አስፈጻሚዎቹ የንግግራቸው ይዘት ሁሉም ተመሳሳይ ነው። ታደሰ ወረደ አንተ በእኛ መንገድ አትሄድም ወይንም ነገር ነህ፣ የትግራይ ህዝብ አደጋ ላይ እየወደቀ ያለው እኛን መስማት ስላልቻልክ ነው ማለታቸው ታውቋል። ጀነራል ታደሰ ወረደ የተወሰኑትን ሰዎች ቃል ከሰሙ በኋላ ሌሎቹ እንዳይቀጥሉ አስቁመው በእኛ መንገድ አልሄድክም ካልክ፣ አው ዛሬ፣ ነገ፣ ከነገ ወዲያ ወደ እናንተ አልሄድም፣ በራሴ መንገድ እሄዳለሁ። የትግራይ ህዝብ አደጋ ላይ ነው ብላችኋል። አዎ፣ ወደ አደጋ እየገባ ነው። ግን ወደ አደጋ የሚያስገባው ማን ነው? እኔ ነኝ? እናንተ ሰዎች አይደላችሁም? ስለዚህ ከቻላችሁ ቆም ብላችሁ ማሰብ ጀምሩ። በጣም ዘግይቷል፣ ግን አሁንም አልረፈደም። ስራ አለኝና በዚህ አጀንዳ ላይ ተጨማሪ ጊዜ ማጥፋት አልፈልግም ብለው ስብሰባውን አቋርጠው መውጣታቸው ነው የተነገረው። ኢትዮጵያ በክሪፕቶ ግብይቶች ላይ ቁጥጥር ማድረግ ልትጀምር መሆኑ ተሰምቷል። ሀገሪቱ በአሁኑ ወቅት በቨርቹዋል ግብይት ላይ ክልከላ ብታስቀምጥም አስፈላጊውን የሕግና የቁጥጥር ማዕቀፍ ወደ ስራ ለማስገባት ዝግጅት መደረጉን የኢትዮጵያ የፋይናንስ መረጃ አገልግሎት አስታውቋል። የአገልግሎቱ ኃላፊ አቶ ሙሉቀን አማረ ከኢትዮጵያ ብር ውጪ በቨርቹዋል መገበያያ ልውውጥ ማድረግ ኢትዮጵያ ውስጥ ክልክል ነው ላልተፈቀደ ንግድ ለመዘጋጀት ስልጠና እየሰጠን ነው፣ ሲሉ በቅርቡ በተካሄደው የምስራቅና ደቡብ አፍሪካ ህገወጥ የገንዘብ ዝውውርን መከላከል ስብሰባ ላይ መናገራቸው የሚታወስ ነው። ግልጽ የቁጥጥር ማዕቀፍ መኖር እንዳለበት አጽንዖት የሰጡት ኃላፊው የክሪፕቶ ግብይት ወደፊት ህጋዊ የሚሆን ከሆነ ተገቢ ቁጥጥር ሊኖር እንደሚገባና ክልከላው የሚቀጥል ከሆነ ህግ ለማስከበርና አጥፊዎችን ለመቅጣት የሚያስችል ስርዓት ሊኖር ይገባል ሲሉም ገልጸዋል። የገንዘብ ሚኒስቴር ይፋ ያደረገው የገቢ ግብር ማሻሻያ ረቂቅ አዋጅ ከዲጂታል ይዘት ፈጠራ የሚገኝ ገቢን በተመለከተ የተደነገገው አንቀጽ 29 ድንጋጌ አንድ ግለሰብ ወይም ድርጅት ከቪዲዮ ማጋሪያ አገልግሎቶች፣ ከማህበራዊ ሚዲያ መድረኮች፣ ከድምፅ ማስተላለፊያ ወይንም ፖድካስት አገልግሎቶችና የቀጥታ ስርጭት መድረኮች ከሚገኙ ገቢዎች ዓመታዊ ግብር እንዲከፍል ግዴታ ይጥልበታል ይላል አዋጁ። በኦንላይን መድረኮች ዲጂታል ይዘትን በመፍጠርና በማሰራጨት የሚገኝ ማንኛውም ገንዘብ ወይም ገንዘብ ነክ ያልሆነ ገቢ ግብር የሚከፈልበት እንደሆነ ያብራራል። ማስታወቂያዎችና ስፖንሰርሺፕ፣ የምርት ስምምነቶችና ድጋፎች፣ የአጋርነት ግብይትና የምርት ምደባዎች፣ የደጋፊዎች አስተዋጽኦ፣ የገንዘብ ስጦታዎች ወይም የብዙሃን የገንዘብ ማሰባሰብ ወይም ክራውድ ፈንዲንግ፣ የዲጂታል ወይም የአካላዊ ሸቀጦች ሽያጭ ለማስተዋወቅ እንቅስቃሴ የተገኙ እቃዎች ወይም አገልግሎቶችና ተመሳሳይነት ያላቸው ሌሎች ክፍያዎች ከዲጂታል ይዘት ፈጠራ የሚገኝ ገቢ በሚል ግብር ይጣልባቸዋልም ተብሏል። በረቂቅ አዋጁ በኢትዮጵያ ነዋሪ ያልሆኑ ሰዎች በኢትዮጵያ ውስጥ መረጃዎችን በኬብል፣ በሬዲዮ፣ በኦፕቲካል ፋይበር፣ በቴሌቪዥን ማሰራጫ፣ በአነስተኛ ማሰራጫ ተርሚናል ወይም ቪሳት፣ በኢንተርኔት ሳተላይት ወይም በሌላ ተመሳሳይ የመገናኛ ዘዴ በማሰራጨት የሚገኘው ገቢ መረጃው የመነጨው ከኢትዮጵያ ቢሆንም ባይሆንም በኢትዮጵያ የተገኘ ገቢ እንደሆነ ተደርጎ እንደሚቆጠር መደንገጉን ከሪፖርተር ለማንበብ ችለናል። አትሌት ኃይሌ ገብረስላሴ መጽሐፍ እንደተጻፈለት ሰምተናል። የአትሌት ኃይሌ ገብረስላሴን የሕይወትና የስራ ፍልስፍና የሚያስረዳውን መጽሐፍ የጻፈችው ልጁ ሜላት ኃይሌ ገብረስላሴ ስትሆን በረዳት ጸሐፊነት ደግሞ አባዮሚ ሮቲሚ የተባለ ጸሐፊ መሆኑ ታውቋል። በ12 ምዕራፍ ተከፋፍሎ የተዘጋጀውን መጽሐፍ ለማሰናዳት ሁለት ዓመት እንደፈጀ ጸሐፊዋ አስረድታለች። አትሌት ኃይሌ ብዙውን የህይወት ታሪኩን ህዝብ የሚያውቀው ቢሆንም መጽሐፉ የሚያተኩረው የሕይወትና የሥራ ፍልስፍናው ላይ እንደሆነ ነው የተነገረው። ለዚህም ልጁ እንደ መሆኗ ከሌሎች ሰዎች በተለየ የአትሌት ኃይሌ ገብረስላሴ ሕይወት ለማወቅና ለመጽሐፍ እንዳትቻላት ሜላት ኃይሌ ጠቅሳለች። መጽሐፉ አትሌት ኃይሌ ገብረስላሴ ከእድገቱ እስከ አሁን ባለው የሯጭነትና የቢዝነስ ምዕራፍ የተከተላቸውን አመለካከቶችን፣ ፍልስፍናውን፣ የሕይወት ልምዱ የተካተተበት መሆኑን ልጁ ሜላት ስትናገር ሰምተናል። ለጊዜው ዲሴንቲንግ ኃይሌ በሚል ርዕስ ለህትመት የሚበቃው መጽሐፉ ወደፊት ወደ አማርኛና ሌሎች ቋንቋዎች እንደሚተረጎም ተነግሯል። መጽሐፉ ለገበያ የሚቀርበው በመጪው ነሐሴ ወር መሆኑንም ሰምተናል። የአትሌት ኃይሌን የሕይወት ታሪክ የሚመለከት ሌላ መጽሐፍ በማዘጋጀት ላይ መሆኗንም ልጁ መናገሯን መስማት ችለናል። በቀይ ባህር ላይ የሙሴ ድልድይ ሊገነባ መሆኑ ተሰምቷል። ሳውዲ አረቢያና ግብፅ ሁለቱን አገራትና አህጉራት ለማገናኘት በቀይ ባህር ላይ በአህጉሪቱ በርዝመቱ ቀዳሚ የሆነና አራት ቢሊዮን ዶላር የሚገመት ገንዘብ የሚፈጅ የሙሴ ድልድይ በመባል የተሰየመ ድልድይን ለመገንባት ስምምነት ላይ በመድረስ ተግባራዊ እንቅስቃሴ መጀመራቸው ተዘግቧል። አፍሪካንና ኢሲያን በቀይ ባህር ለማገናኘት ይቻላል የተባለውና ለግንባታው የአራት ቢሊዮን ዶላር በጀት የተበጀተለት ይህ ድልድይ ራስ ሐሚድን በግብፅ ሲናይ ባህረ ገብ መሬት ሻርም ኤልሼክን ያገናኛል ተብሏል። የግብፁ መንግስት ህዝብ ግንኙነት እንደገለጹት ከሆነ ለሳውዲው ንጉሥ ክብር ሲባል የንጉሥ ሳልማን ቢን አብዱላዚዝ እንዲባል ሐሳብ ቀርቦ የነበረ ቢሆንም ከቀይ ባህር ሃይማኖታዊና ታሪክ በመነሳት ህዝቡ ባቀረበው ጥያቄ ስያሜው የሙሴ ድልድይ እንዲባል ተወስኗል። ስያሜውም ሙሴ ቀይ ባህርን የከፈለበትን መጽሐፍ ቅዱሳዊ ታሪክ መሰረት ያደረገ ነው ብለዋል። በሳውዲ ግብፅ ድንበር አቅራቢያ የሚገኘውና የ500 ቢሊዮን ዶላር ወጪ በማድረግ በዘመናዊ ቴክኖሎጂ በታዳሽ ኃይልና በአርቲፊሻል ኢንተለጀንስ የሚጎለብት መሰረተ ልማቶችን በማጠቃለል እየገነባች ለሚገኘው እንዳሰበችው ስኬታማ ያላደረጋት ይባሱ ነው ለኪሳራ የዳረጋት የወደፊቱ ኒኦም ከተማ ይጠቅመኛል በማለት ይህን የሙሴ ድልድይ የሚል ስያሜ ተቀብለዋለች። ፕሬዚዳንት ዶናልድ ትራምፕ ኤለን መስክ ዲሞክራቶቹን ከደገፈ ከባድ ዋጋ ይከፍላል ሲሉ አስጠንቅቀዋል። ትራምፕና ኤለን መስክ ከወዳጅነት ወደ ባላንጣነት ሲሸጋገሩ ብዙ ጊዜ አልወሰደባቸውም። መስክ በ2026ቱ አጋማሽ የምርጫ ጊዜ ወይንም ሚድ ተርም ላይ ዲሞክራቶቹን በገንዘብ ከደገፈ ከባድ ነገር ይጠብቀዋል በሚል ትራምፕ ዝተውበታል። ቢሊዮነሩ መስክ ይህን ካደረገ የከፍ ዋጋ ይከፍላል ሲሉ ለኤንቢሲ ኒውስ ፕሬዚዳንት ትራምፕ ተናግረዋል። የዓለም ቁጥር አንዱ ቱጃር መስክ ስለሚጠብቀው እርምጃ በዝርዝር ትራምፕ ባያስረዱም ዋጋ እንደሚከፍል ግን ይፋ አድርገዋል። ከአሜሪካ መንግሥት ዳጎስ ያለ ገንዘብ የሚያስገኝ የኮንትራት ውል ያለው መስክ ከሪፐብሊካኖቹ ወደ ዲሞክራቶቹ ፊቱን ሊያዞር እንደሚችል እየተነገረ ይገኛል። ዶናልድ ትራምፕ የፌዴራል ወጪን ለመቀነስ ለኤለን መስክ የሚደረገውን ድጎማ መቀነስ አማራጭ ነው ሲሉ፣ በሌላ በኩል የስፔስ ኤክሱ መስክ ትራምፕ መከሰስ ያለባቸው ሰው ናቸው በሚል እሰጥ አገባውን ሌላ መልክ ሰጥተውታል መባሉን ዘጋርዲያን አስነብበዋል። ከፕሬዚዳንት ዶናልድ ትራምፕ ወሬ ሳንወጣ ፕሬዚዳንት ዶናልድ ትራምፕ 200 የብሔራዊ ዘብ ጠባቂዎችን ወደ ሎስ አንጀለስ አሰማርተዋል መባሉንም ሰምተናል። ፕሬዚዳንቱ ይህን ያደረጉት ሰነድ አልባ ነዋሪዎችን የማሰር ዘመቻን ተከትሎ ለተነሳው ተቃውሞ ምላሽ መሆኑ ነው የተዘገበው። የአካባቢው ባለስልጣናት ተቃውሞውን መቋቋም ተስኗቸዋል ያሉት ፕሬዚዳንት ትራምፕ የፌዴራል መንግስት ችግሩን መፍታት ባለበት መንገድ ይፈታልን ብለዋል። የካሊፎርኒያ እስቴት ገዢ የሆኑት ጋቪን ኒውሶም የትራምፕ እርምጃ ውጥረቶችን እንደሚያባብስ ተናግረዋል። ይህ የተሳሳተ ተልዕኮ ነው፣ የሕዝብ አመኔታም ይሸረሽራል ብለዋል ገዢው በከተማው ዙሪያ በሚደረጉ ህገወጥ ነዋሪዎችን የመያዝ ዘመቻዎች በርካቶች መታሰራቸውን ተከትሎ ተቃዋሚዎች በከተማው መሃል በሚገኘው የፌዴራል ህንፃ አቅራቢያ ተሰብስበው ተቃውሟቸውን ሲያሰሙ ነበር። ሰልፉ የቀጠለ ሲሆን ህዝቡን ለመበተን አስለቃሽ ጭስና ሌሎች አማራጮችን የጸጥታ ኃይሎች ወስደዋል። የተወሰኑ ተቃዋሚዎችም ታስረዋል መባሉን ነው የሰማ ነው። የደቡብ ኮሪያው አዲሱ ፕሬዝዳንት ሊ ከትራምፕ ጋር አዲስና ፈጣን የታሪፍ ስምምነት ለማድረግ መስማማታቸው ተገለጸ። ሊጄ ሚዩንግ በዚህ ሳምንት ፕሬዝዳንት ከሆኑ በኋላ ከዶናልድ ትራምፕ ጋር ለመጀመሪያ ጊዜ የስልክ ውይይት ማድረጋቸው ታውቋል። በውይይታቸውም የደቡብ ኮሪያው ፕሬዝዳንት ሊ ጄ ሚዩንግ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ ፈጣን የታሪፍ ስምምነት ለማድረግ መስማማታቸውን ዩንሃፕ የዜና አገልግሎት ዘግቧል። ሊ የደቡብ ኮሪያ እና የአሜሪካ ጥምረት የሲኦል የውጭ ፖሊሲ የማዕዘን ድንጋይ ሆኖ እንደሚቀጥል አጽንኦት የሰጡ ሲሆን ታሪፍን በተመለከተ መነጋገራቸውንና ተጨባጭ ውጤት እንደሚኖረውም የደቡብ ኮሪያው ፕሬዚዳንት ጽህፈት ቤት ገልጸዋል። አሜሪካ በመላው ዓለም ሀገራት ላይ በጣለችው ታሪፍ መሰረት በደቡብ ኮሪያ ላይም የ25 በመቶ ቀረጥ ጥላለች። ትራምፕ ሊ አሜሪካን እንዲጎበኙ ግብዣ ያቀረቡ ሲሆን ሁለቱ መሪዎች በተቻለ ፍጥነት ተገናኝተው ለመወያየትም ተስማምተዋል። የቀድሞ የደቡብ ኮሪያው መሪ ዩን ሱክ ዮል በታህሳስ ወር ማርሻል ህግን ለማወጅ በመሞከር ከስልጣን መነሳታቸው የሚታወስ ነው።